ሳምንት ስትልን ክብራንት መልካቾቻችንና አድማጮቻችን ዘውዱ መንግስት ነኝ፣ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶቹን እንሆ ጠቅላይ ሚኒስትሩ ውግዘት ደረሰባቸው። የመንግስት መስሪያ ቤቶች ገበናም በፓርላማው ተጋለጠ። በመኪና አደጋ የሰዎች ህይወት ማለፉም ታወቀ። የአሜሪካው ፕሬዝዳንት ከስልጣን እንዲነሱ ጥያቄ ቀረበባቸው። የሱዳን መንግስት ኬንያን አስጠነቀቀ። ለእስራኤል ሰልለዋል የተባሉም በስቅላት ተቀጦ። ትራምፕ ለኖቤል የሰላም ሽልማት እጩ ሆነው ቀረቡ። ሞተዋል የተባሉት የጦር ጀነራሎችም አልሞትንም አለን፣ ማንም ሊገለን አይችልም አለው። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። በቅድሚያም ከፋኖ ዜና እንነሳለን። ፋኖ በ የተለያየ አቅጣጫ የሚያደርጋቸውን ውጊያዎች ውጤታማ እየሆኑ መሆኑን ተናገረ። በተለይም በጎጃም በወሎም በሸዋም ሆነ በጎንደር የሚደረጉት ተጋትሎች ጠንክረው መቀጠላቸው ነው የተገለጸው። አሁንም ድል እየቀናን ነው። በመከላከያ በኩል እየመጡ ያለውን ኃይል እንደመስሰዋለን። ወደኋላ የሚያስመልሰን አንድም ነገር የለም። ህዝባችን ከጎናችን መሆኑ እጅግ አስተዋጽኦ ትልቅ ነው ሲሉ የተናገሩት በተለይም በላስታ ግዳን አንጃፍታ ቀጠና ትግስቱ ሻለቃን አፍናለሁ ብሎ የመጣው ኃይል ራሱን የህክምና ባላውን ጨምሮ ከ31 በላይ ሙትና ከ65 በላይ ቁስለኛ ይዞ መመለሱ ነው የተገለጠው። የአማራ ፋኖ ብሄራያል በወሎ ቤተ አማራ ቀጠና ላስታ ሳምነው ከወር ጥራሬ ክፍለ ጦር ተወርዋሪ ፋኖችን ነው በተከዜ ክፍለ ጦር ከተውጣቱ ፋኖች ጋር የጠላታናን ላይቀቱ ቅጣት በመቅጣት ትጥቁን አስረክቦ ሙትና ቁስለኛ አርጎ ታቅፎ እንዲመለስ ያስገደዱት በላስታ ጀነራል ሳምነው ጽጌ ከርሶ የሚገኘው ጥራሪ ክፍለ ጦር ነው። የአማራ ህዝብ ማንነት ህሉና የፍትህ ተጋድሎ እያደረገ ባለበት ትግል ነጻነት በእኩልነት በሚናፍቁ ሰዎች ልብ ውስጥ የሚንድሳትን ያቀጣጠለ ባለ ራዕዩ ደማቁ አብሪ ኮከብ አባታችን ጀነራል አሳምነው ጽጌ ስድስተኛ ዓመት ዝክረ ሰማዕት ባከበሩበት ወቅት ነው። ለሊት ስምንት ሰዓት ላይ ጥራሬ ክፍለ ጦር ትግስቱ ሻለቃን አፍናለሁ ብሎ በሙጃ ማርያም ወደ ዜሮ ሰባት ቀበሌ አይፍሩምባ፣ በሌላ አቅጣጫ አሁንም ወደ ዜሮ አራት ቀበሌ መስቀለ ኢየሱስ እንዲሁም ከወንዶች ሻጭ አጥማም ይባስ በሶስት አቅጣጫ የመጣውን የተላት ኃይል ላይ ሶስት ሻለቃ መከላከያ ተጨማሪ አድማ ብተናና ሚሊሻ ፖሊስ አድማ መረጃ የደረሰው ጥራሪ ክፍለ ጦር በጋራና በአንድነት ሆኖ እርምጃ የወሰደበት መሆኑ የተገለጸው። በዚህ ውጊያም ጠላት መካናይዝ ጦርን ይዞ መድፉን ከሶስት ሞርተር ድሽ ቀብሬን እና ስናፐር ነፍሶ መሳሪያን እየተጠቀመ ቢሆንም እንኳን ፋኖቹ መሬቱ ይዋጋል የሚባልለት ላ ግዳን ተራሮች ሲሳይ ሆነው መመለሳቸው ነው የተገለጸው። ትግሉን አጠናክሮ የቀጠለው የአማራ ፋኖ አሁንም ወደፊት እየገሰገሰ መሆኑ ነው እየተገለጸ የሚገኘው። በተለይም አንገን ለአንትንገት ትንቅቅ በማድረግ የጠላትን ኃይል የጤና ባለሙት ጨምሮ ከ31 በላይ ሙትና ከ65 በላይ ቁስለኛውን ይዞ 16 ጥቁር ክላሽና ስድስት መቶ በላይ ክላሽ ተተኳሾችን የአንድ ብሬን እና ሸንሸላማ ከ280 ብሬን ተተኳሽ የወገብና የደረት ትጥቅ ከሰላሳ የእጅ ቦምብ አስረክቦ እግሪያ ውጪ ማለቱን ነው የገለጹት። ፋኖዎቹ መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህሉና ተጋድሎ ተጠናክሮ ይቀጥላል ሲሉ ነው የገለጹት። አሁንም በምናደርጋቸው ተጋድሎች ህዝቡ ከጎናችን በሆኑ ውጤቱ እጅግ ከፍተኛ ነው ሲሉ ነው የገለጹት። በስራ ላይ ለሌሉ ሰራተኞች ከአራት መቶ ስምንት ሺህ ብር በላይ ደሞዝ ከፍለዋል የተባሉ መስሪያ ቤቶች ገበና ተጋለጠ። በፓርላማ ላይ 17 የመንግስት ተቋማቶች በስራ ላይ በሌሉ ሰራተኞች ነው ስም ከ480 ሺህ ብር በላይ ደሞዝ መክፈላቸውን የፌዴራል ዋና ኦዲተር ያረጋገጠው በተደጋጋሚ ጊዜያቶች የመንግስትን ሀብትና ንብረት እየዘረፉ የሚገኙ የሚያጭበረብሩ ሰዎች ወይም ባለስልጣናቶች በርካታዎች ናቸው ሲና ጋለጠው ለምክር ቤቱም የህዝብ ተወካዮች ምክር ቤት አራተኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባውን ባካሄደበት ነው።

መስረዳም የፌዴራል ተቋማት በ2016 በጀት ዓመት የኦዲት ሪፖርት ባቀረቡበት ወቅት ይህንን ያጋለጡት በሪፖርቱ በ16 መስሪያ ቤቶች እና በአንድ የጉምር ቅርንጫፍ ጽህፈት ቤት በስራ ላይ ለሌሉ ሰራተኞች ነው፣ ከስራ ለተሰናበቱ ሰራተኞች ክፍያ መፈጸሙን ያጋለጡት። በተደጋጋሚ ጊዜያቶች የመንግስትን ክፍያ ያላግባብ እየበሉ ለግል ፍላጎታቸውና ጥቅማቸው የዋሉትን ባለስልጣናቶች በተለይም በዋናው ኦዲተር በኩል በተደጋጋሚ ቢቀርብም፣ ግን የተሰጠ ምላሽ እና የመፍትሄ ውሳኔዎች በጣም ደካማ ነው ናቸው ሲልም ነው አክሎ የገለጠውም። በጅማ ከተማ አዘጋጅነት ከሁለት ክልሎች ከተማ አስተዳደሮች የተሰባሰቡ ከአምስት ሺህ በላይ ተወዳዳሪዎች እየተሳተፉ መሆኑ ተገለጸ። በዚህ ላይ የአዲስ አበባ እግር ኳስ በወንድም በሴትም አለማሳተፉ ነው የተገለጠው። ይህ የሆነበት ምክንያት በተለይም ገዢው መንግስት ብልጽግና ጠቅላይ ሚኒስትሩንና ከንቲባዋ አዳነች አቤቤን ጨምሮ ለአዲስ አበባ ህዝብ ከፍተኛ ንቀት በማድረጋቸውና የስፖርት ውድድሩም እንዳይካሄድ በመፈለጋቸውና በተለይም በኮሪደር ልማት በማለት ተጠምደው ህዝቡን በመበታተናቸው እንደሆነም ተገልጿል። የአዲስ አበባ ከተማ በእግር ኳስ በሁለቱም ፆታ ተወካይ እንደሌለው ነው ያብራሩት። ዝግጅቱ ላይ ያሉ ኃላፊዎች ታዲያ ይህ የከተማው እግር ኳስ ፌዴሬሽን በበኩሉ ዝግጅቱ ቀደም ሲል በተያዘለት ፕሮግራም መሰረት አለማካሄዱ የተፈጠረ ክፍተት ነው ሲሉ ነው የተናገረው። ይሁን እንጂ ይህ በፍጹም ስህተት ነው፣ ሆን ተብሎና ታቅዶ የተፈጸመ ደባ ነው ሲሉም ነው ብዙዎቹ ጉዳዩን የገለጡትም። በተለይም ሁሉም ክልሎች እና ከተማ አስተዳደሮች ከ2003 ጀምሮ ሲሳተፉ የቆየው የመላው የኢትዮጵያ ጨዋታ ለአምስት ተከታታይ ዓመታት ያህል ከዘለቀ በኋላ ነው በኮቪድ ምክንያት ለተወሰኑ ጊዜያቶች ዘግይቶ እንደነበረ ተገለጠውም። ይሁን እንጂ ይህ ዘንድሮ በጅማ ከተማ አስተናጋጅነት የቀድሞ ስሙን ይዞ እየተካሄደ እንደሚገኝ ታውቋል። በዚሁ ስድስተኛው የመላ ኢትዮጵያ ጨዋታ ሐረሪ ክልል በስተቀር ከሁሉም ክልሎች ከተማ አስተዳደሮች የተሰበሰቡ ከአምስት ሺህ ሺ በላይ ተወዳዳሪዎች በመሳተፍ ላይ እንደሚገኙ በባህልና ስፖርት ሚኒስቴር በኩል መረጃዎቹ ወጥተዋል። በ ፕላስቲክ ፌስታሎች እንዳይመረቱ በአዋጅ የተከለከለ አምራቾች ወደ ሌላ ለመሸጋገር ከአምስት ዓመታት በላይ ጊዜ እንደሚልጥ ፈጅባቸው ተገለጸ። በአንድ ጊዜ በላይ አገልግሎት የማይሰጡ ፌስታሎችን እንዲያመርቱ በአዋጅ የተከለከለው የፕላስቲክ አምራቾች ወደ ታዳሽ ኃይል ምርት ለመሸጋገር አምስት ዓመትና ከዚያ በላይ ጊዜ እንደሚፈልግባቸው ነው የተገለጸው። የኢትዮጵያ ፕላስቲክ ገማ አፍራጭ ማህበር በጊዜ የተጠሪያ አቶ በረከት ገብረ ይበዋት ለሪፖርተር እንደተናገሩት ከሆነ ይህ ረጅም ጊዜ የሚፈጅ ነው። በመንግስት በኩል ብዙ ትኩረት አልተሰጠውም። እኛን ለማሰናበት ብቻ ነው ተቻኩለው ስራዎችን የሰሩት፣ አዋጅም ያጸደቁ ሲሉ ነው የተናገሩት። በኢትዮጵያ ያሉ ፋብሪካዎች እንዲዘጉም የሚያደርግ ነው ሲሉ ነው የገለጹት። አዋጁ በአንድ ጊዜ ውስጥ በላይ አገልግሎት የማይሰጡ የፕላስቲክ ምርቶች እንዳያመርቱ የሚከለክል ነው። አምራቾቹ በስድስት ወራት ውስጥ ፌስታሎችን ማምረት እንዲያቆሙ ያስገድዳል። አቶ በረከት አዋጁን አስመልክቶ ለሪፖርተር እንዳብራሩት ከሆነ አገልግሎት የሰጡ ፕላስቲኮች አሰባስበን ፌስታል የምናመርተው በውጭ የሚገባ ጥሬ እቃ አሁን ቀርቷል። ሁሉም በሀገር ውስጥ ከሚሰበሰቡ የተጣለ እንደሆነ ነበር ያብለው ገልጸውታል። በመቱ ከተማ ወድቆ የተገኘን አንድ መቶ አንድ መቶ ሰባ ሶስት ሺህ ብር በላይ ለፖሊስ ያስረከሙ ጓደኛሞች ምስጋና ተቸራቸው በኤልባቦር ዞን ነው። መቱ ከተማ ነዋሪ የሆኑት ሁለት ጎረቤት ሴቶች ወደ ገበያ ሲያምሩ መት ላይ ወደቀ ጥቁር ፌስታል አይተው ገንዘብ መሆኑን ሲገነዘቡ ለፖሊስ ማስረከባቸውን የመቱ ከተማ ፖሊስ መምሪያ አክለው ገልጸዋል። ይህ ታማኝነት የተሞላበት ተግባር እጅግ መልካም እንደሆነ ነው የገለጹት። የመቱ ከተማ ፖሊስና ዋና መምሪያ የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ረዳት ኢንስፔክተር አሸብር ጌታው እንደተናገሩት ወይዘሮ የሺ ይርጉና ወይዘሮ አገሪቱ ደቤሳ የተባሉ የመቱ ከተማ አባሳያ ቀበሌ ማርያም ሰፈር ነዋሪ መሆናቸውን የተገለጸው ሁለቱም ሴቶች በታማኝነት ብሩን እንዳስረከቡና የብሩ ባለቤት አቶ ሰሚር ሙሰማ እንደተረከቡም ገልጸዋል። ፖሊስ ሁለቱንም ሴቶች ያገኙትን ብር የአቶ ሰሚር ስለመሆኑ ባደረገው ማጣራት ዱቄት ገዝተው ለመመለስ ወደ ሱቅ መደብር መጓዛቸው፣ ከዛ ይዘውት የመጡት ብር ሲያፈላልጉ መገኘቱ በመስማታቸው ወደ ፖሊስ ጽፈት በመቅረብ ነው የተረከቡ መሆናቸው የተገለጠው። በደብረ ብርሃን ዩኒቨርሲቲ በሚገኘው ሐኪም ጊዛው ሆስፒታል እናት በአንድ ጊዜ አራት ልጆች በሰላም መገላገላቸው ታወቀ። በሆስፒታሉ የማህፀን ጽንሰ ስፔሻሊስት ሐኪም ዶክተር አዲሱ ግርማ የ38 ዓመት እናት የባሱን ወረዳ በመምጣት ገልጸው በህክምና ሙያ በተደረገላቸው እገዛ አራት ሴት ልጆቻቸውን በሰላም መገላገላቸው ተነግሯል። በሆስፒታሉ ታሪክ እንዲህ አራት ልጆች ስትገላገል ይህ የመጀመሪያዋ ነው ሲሉ ነው የገለጹት። ሁሉም ጤነኛ ልጆች ናቸው። በጣም በሚገርም ሁኔታ ልጆቹ እድገታቸው በእናታቸው ማፀን ውስጥ ጥሩ እንደነበረ ገልጸዋል። ህጻናቶቹ ከአንድ ነጥብ ሶስት ኪሎ ግራም እስከ አንድ ነጥብ ስድስት ኪሎ ግራም ክብደት እንዳላቸው ማብራርተዋል። እናታቸውም ቀደም ሲል በተለያዩ ጊዜያት የወለዷቸው አራት ወንድና ሁለት ሴት በአጠቃላይ ስድስት ልጆች እንዳሏቸው ማስታወሰው አሁን ደግሞ አራት ልጆች በአንድ ጊዜ በመውለዳቸው ደስተኛ እንደሆኑም ነው የተናገሩት። የተለያዩ ጊዜያቶች በባለስልጣኑ ማዳዎች ላይ እርምጃ መወሰዱ ተገለጸ። የነዳጅና ኤነርጂ ባለስልጣን በህገወጥ መንገድ ሲንቀሳቀሱ የተገኙ ያላቸውን ነው አምስት መቶ ሃያ ስድስት የነዳጅ ማዳዎች ላይ በዚህ ዓመት እርምጃ መውሰዱን ያሳወቀው የተወሰደው እርምጃ ከማስጠንቀቂያ ጀምሮ ለተወሰኑ ነዳጅ እንዳያቀርቡ የማገድና ፈቃድ እስከ መሰረዝ እንደሆነም ገልጿል። ይህ ህገወጥ እንቅስቃሴ ካሁን በኋላ አይከናወንም ሲል ነው የገለጸው። ዘርፉ በርካታ ህገወጥ ስራ መስራት በሚፈልጉ ሰዎች መኖራቸውን ገልጸው ባለስልጣኑ ቁጥጥር ስር አጠናክሎ የሚቀጥሉ መሆኑ ነው የገለጸው። ሚኒስትር መስሪያ ቤቱ በተለይ መንግስት ላለፉት አንድ ዓመታት ነዳጅ ድጎማ ከ201 ቢሊዮን ብር በላይ ሲያወጣ መቆየቱን የገለጹት ዋና ዳይሬክተሩ ይህ የኢኮኖሚ ላይ ከፍተኛ አስተዋጽኦ እንደነበረው አስታውሰዋል። ነገር ግን ከግንቦት ሰባት ጀምሮ የነዳጅ ድጎማ መነሳቱን ገልጸው ሙሉ ለሙሉ በአለም አቀፍ ዋጋ እየተሸጠ መሆኑንም አክለው ነው የገለጹት። በተደጋጋሚ ጊዜያቶች የሚደረጉትን ህገወጥ ስራዎችን እየተቆጣጠርን እርምጃ መውሰዳችንም ይቀጥላል ሲሉ ገልጠዋል። ጠቅላይ ሚኒስትር አብይ አህመድ በሕክምና ባለሙያዎች ጋር ባደረጉበት ውይይት አለመጋበዙን የገለጸው የኢትዮጵያ ሕክምና ባለሙያዎች ማህበር በጠቅላይ ሚኒስትሩ ውይይት ላይ ጥያቄ አለን ሲል አስረድቷል። በተለይም በጠቅላይ ሚኒስትሩ በኩል የህክምና ባለሙያዎችን መብትና ፍላጎት ለመጠበቅ የሚደረገው እንቅስቃሴ እጅግ ነውር የተሞላበት እንደሆነም ነው የተገለጠው። የማህበሩ ምክትል ፕሬዚዳንት አቶ መለስ ባታም ሲናገረው ጠቅላይ ሚኒስትሩ ይህንን ውይይት ያደረጉት የእኛን ማህበር ከታገደ በኋላ ነው ሲሉም ገልጠዋል። ማህበሩም የታገደው የሲቪል ሶሳይቲ ባለስልጣን ባቀረባቸው ክሶች መሆኑን የገለጹት አቶ መለስ ከነዚህ መካከል ጠቅላላ ጉባኤ አለማድረግና ሐሰተኛ ማህተም መጠቀም የሚሉ እንደሚገኙበትም ነው ያስረዱት ይሁን ይሆና በማህበሩ ላይ የቀረቡት እነዚህ ክሶች ሐሰተኛ መሆናቸውን ገልጸው ይህ ጉዳይ ከሁለት ዓመት በፊት የቀረበ ነበር። በወቅቱ ምንም ያስቀረጸው ማለት ማለትነ እንደሌለ ተማምነን የተዘጋ ፋይል ነበር ሲሉ የተጣለባቸውን እገዳ እንደማይቀበሉትም አስቀጥል ገንዝበዋል በተለይም ጠቅላይ ሚኒስትሩ ችግሩን ለመቅረፍ መስራት ሲገባቸው ይሁን እንጂ ይህንን ማድረግ በፍጹም አልትፈለጉም ነው ያሉት። ችግሮቹን ለመቅረፍ የሚደረገው እንቅስቃሴ አሁንም እጅግ አናሳ መሆኑ ችግሮቹን ያባብሰዋል እንጂ የሚጨምር እንዳልሆንም ነው አክለው የተናገሩት። በወላይታ ሶዶ በደረሰ የትራፊክ አደጋ የሶስት ሰዎች ሕይወት ማለፉ ተገለጸ። የሶዶ ከተማ ዋና ፖሊስ አዛዥ ምክትል ኮማንደር ሀብታ ማሰፋ እንደገለጹት ከሆነ በሁለት አስወደው ከተማ የፍሳሽ ማስወገጃ ተሽከርካሪ ባደረሰው አደጋ እስካሁን ሶስት ሰዎች መሞታቸውን ነው የገለጸው። አደጋው እጅግ ዘገናኝ ነው፣ ምንም ማድረግ አልቻልንም። በጉዳቱ ላይ በተደጋጋሚ ጊዜያት እየደረሱ ያሉ ችግሮች መበራከታቸው አሁን ጉዳቱን አባብሶታል ሲሉ ነው የገለጹት። እጅግ ኖር የተሞላበት ተግባር በተለይም በአሽከርካሪዎቹ እየበረከተ የመምጣቱን ነው የገለጹት። በአደጋው ህይወታቸውን ያጡ ሶስት ወንዶች ሲሆኑ ሁለቱ በመንገድ ላይ የነበሩ የመኪና ረዳቶችና አንድ የሊስትሮ ባለሙያ መሆኑም ነው የተገለጸው። ጉዳቱ የደረሰባቸው ሰዎች ወደ ሶዶ ክርስቲያን ሆስፒታል፣ ኦቶና ማስተማሪያ ሆስፒታል ለህክምና መውሰዳቸውንም ጠቁመዋል። ኢራን ድል አድርገናል በማለት አደባባይ ወጥቶ ኢራኖች ዜጎቻችን ኢራን እስራኤልን አሸንፋለች ብለው በማሰብ ነው በቴህራን አደባባይ የድል መፈክሮችን ማሰማታቸው የታወቀው። ኢራኑ የተኩስ አቁም ስምምነቱን ኢራን ጦርነት መቋቋም በመቻሏ የመጣ ውጤት ነው ሲሉ ነው አክለው የገለጹት። እጅግ ደስተኞች ነን ሲሉም ተናግረዋል። የምናደርጋቸው ትግሎቻችን ይቀጥላሉ ሲሉ ነው የገለጹት። ይህ በእንዲህ እንዳለ እስራኤል ሰልላችኋል በሚል በተለይም ሶስት ሰዎች ሰቅላለች ኢራን። ለእስራኤል ሲሰልሉ ነበር ተብለው የተከሰሱ ሶስት ሰዎችን ነው በስቅላት መቅጣቷን የገለጸችው። የፍትህ ሚኒስትሩ እንደገለጸው ሚዛን የተባለው የኢራን ፍትህ ተቋማት የዜና ወኪል እንደገለጸ ከሆነ በስቅላት የተቀጡት ግለሰቦች በተጨማሪም በአገሪቱ ውስጥ ግድያዎችን ለመፈጸም የሚያስችሉ ቁሳቁሶችና በድብቅ ለማስገባት በመሞከር ነው የተያዙት። ግለሰቦቹ እስራኤልን የሚተባበር ድርጊት በመፈጸም ተይዘው ነው ለስቅላት የባቁት ሲልም ገልጸዋል። ሱዳን ሱዳን በድጋሚ ኬንያን በጥብቅ አስጠነቀቀች። የሱዳን የውጭ ጉዳይ ሚኒስትር ባወጣው መግለጫ የኬንያ መንግስት የፈጥኖ ድራሽ ኃይሉ ታጣቂዎችን መደገፉን እንደቀጠለች ገልጾ በዚህ ድርጊት እንድትታቀብ ነው ያሳስበው። ዩናይትድ አረብ ኤሚሬትም መንግስት ለፈጥኖ ድራሹ ታጣቂ የጦር መሳሪያ አቅርቦት በሚያደርግባቸው መተላለፊያዎች አንዷ ኬንያ መሆኑን አረጋግጠናል ያለው መግለጫው፣ ይህ አሸባሪ ኃይልን መደገፍ መሆኑን አስረድቶ ልትጠነቀቅ ይገባል ሲልም ገልጠዋል። ትራምፕ ኢራን ላይ በወሰዱት እርምጃ ከስልጣን እንዲነሱ የሚጠይቅ ውሳኔ ገጥማቸው። ይህ ሰነድ የቀረበው በቴክሳስ ኮንግረስ አባሉ ግሪንሲሆን ኢራን ላይ ፕሬዚዳንቱ ኮንግረስ ሳማክሩ ባደረጉት ጥቃት ስልጣን ያላግባብ በመጠቀም ወንጀል በሚል ነው ክሱ የመሰረቱባቸው ከስልጣንም እንዲነሱ የሚል ጥያቄ ያቀረቡባቸው። እስራኤል የኢራንን የራዳር ሳተላይት ኒክሎር ጣቢያ መደብደቧን አሳወቀች። ቴላቪቭ ለተቃጣባት ጥቃት በወሰደችው አጸፋም ነው እርምጃ ቴህራን አጠገብ ከባድ ድብደባ መፈጸሟን የገለጸችው። በተደጋጋሚ ጊዜ እየተወሰደብን ያለውን እርምጃ በዝምታ አናልፈውም ሲሉም ገልጸዋል። በአካባቢ ሁለት ፍንዳታዎች መሰማታቸውን የዓይን እማኞችም ተናግረዋል። በዚህም ከጥቃቱ በኋላ ትራምፕና ኒታናው በስልክ መወያየታቸውን የገለጸው ጽህፈት እስራኤል ካሁን በኋላ ተመሳሳይ እርምጃ አንወስድም ስትልም አክላ ገልጻለች። ችግሮቹ በጣም እየከፉ የመጡባት ሀገር መሆኗም ነው የገለጠው። ኢራንም በእስራኤል ላይ ያልተጠበቀ ጥቃን ማድረሷም እንደዚሁ ተገልጸዋል። ተደጋጋሚ ችግሮች እየተከሰተ ያለ በሁለቱም አካባቢዎች ከባድ መሆኑ ነው እየተገለጸ የሚገኘው። የእስራኤል ሀገር ጉዳይ ሚኒስትር እንዳለው ቴራር የረጅም ርቀት ሚሳይልን በመጠቀም በኤርሳቤስ ከተማ ጥቃት አድርሳለች ብለዋል። ጥቃቱ ከፍተኛ ጉዳት ጥፋትና ውድመት ማስከተሉም የእስራኤል አጸፋ ምላሽ ሊጀምር እንደሚችልም በተጨማሪ አስረድተዋል። ትራምፕ ለኖቤል የሰላም ሽልማት መታጫታቸው ተገለጸ። ትራምፕ በኢራንና በእስራኤል የሰላም ስምምነት ሚና ተጫውተዋል ተብሎ ነው ለኖቤል ሽልማት የታጩት ተብለዋል። አሁን ይህንን ሽልማት የሚገባቸው ሰው ናቸው ወይ የሚልም እንደዚሁ ትችትም የቀረበባቸው ናቸው። ትራምፕ ትራምፕ እጩ የተደረጉበት ደብዳቤው በትሩዝ ሶሻል ገጻቸው ላይ አውጥተውታል ለራሳቸው። ብዙዎቹ ግን ይህ ተገቢነት የሌለው ሐሳብ ነው። እሳቸውን እንዴት ለዚህ ይታጫሉ የሚል ወቀሳም ደርሶባቸዋል። እስራኤል ታሪካዊ ድል ተጎናጽፈናል ስትል ነው እስራኤል የኢራን ኒውክሌር መርሃ ግብሯን እንደገና ለመገንባት ከሞከረች እሱን ለማጥፋት ወደኋላ አንልም ስትል የገለጸችው በደርዘኖች የሚቆጠሩ የኢራን የኒውክሌር ፍላቴዎችን አውድመናቸዋል የኢራቅ ቁልፍ የሚባሉ ኒውክሌር ሳይንቲስቶችን ገድልናል መላው ዓለም ኢራን በኛ ቦምብ ጥቃት ሲናወጥም አይተዋል በዓለም ዙሪያ የሚጠና አስገራሚ ስልትም ተጠቅምናል በኢራን ላይ ለመጪው ትውልድ ጭምር ኩራት የሚሆን ታሪክ ድል ሰርተናል ሲሉ ነው የተናገሩት ፕሬዚዳንቱ በሌላም በኩል ተገደሉ የተባሉት የጦር ጀነራሎች አልሞትንም አለን ሲሉ ብቅ አሉ። በእስራኤል ጥቃት የተገደሉ የተባሉት ሶስት የጦር መሪዎች ናቸው። የኢራን በዓል ላይ መገኘታቸው የተገለጸው ግዱም ያሰኘው በእስራኤል ጥቃት የተገደሉ የተባሉት ሶስት የኢራን የጦር መሪዎች ናቸው። የኢራንን ድል በዓል ህዝብ ሲያከብሩ መታየታቸውን የአናዶል ኢራን ሀገር ውስጥ ብዙሃን መገናኛዎች ዘግበዋታል። አልሞትንም ማነው የሚገለን ሲሉ ነው ብቅ ያሉት ጀነራሎቹ። የእስራኤል ከአስራ ከሰነ ስራ ሶስት ጀምሮ የኢራን የጦር ጀነራሎች መግደሉን ያሳወቀቸው ሲሆን ሶስቱ የኢራን የጦር ጀነራሎችም ናቸው። በኢራን የድል በዓል ስታከብር ከህዝቡ ጋር በመገኘት ማክበራቸው የተገለጸው፣ እኛ አለን፣ ልንሞት አንችልም፣ በተለይም በእስራኤል ሲሉ ገልጸውታል። በሌላም በኩል የኒኩሌር ማበልጸጊያ አልወደመም ተባለ። የአሜሪካን በኢራን ላይ የፈጸመችው ጥቃት የኒኩሌር ማብለያ ይዞታዎችን አላወደመችም ሲል ሾልኮ የወጣው የአሜሪካን መከላከያ ወይም ፔንታጎን የደነ ግምገማ አሳየ። በተለይ የአሜሪካን ፕሬዝዳንት ዶናልድ ትራምፕ የኒክለር ይዞታዎችን ሙሉ በሙሉ ወድመዋል ቢሉም ቅድመ ግምገማ በተጻራሪው ጥቃት የኢራንን የኒኩሌር መርሃ ግብር እንዳልወደመ ነው የተገለጸው። አልወደመም፣ ምንም የጠፋብን ነገር የለም ብላለች። ትራምፕ በተለይም የኢራንን የኒውክሌር መርሃ ግብር አልጠፋም በሚል ሾልኮ የወጣውን የፔንታጎን መረጃ ውድቅ አድርገውታል፣ ይህ የተጭበረበረ መረጃ ነው በማለት ክቡራን ተመልካቾቻችን እና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ሊመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስልኝ ያልኩ የመሰነበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውድ መንግስት ነኝ። መልካም ጊዜ